ከድህነት መውጫ መንገድ ሳታደርግ ዘመናትን የተሻገረች እልፍ ኖሯት በብዙ ስትራብ የቆየች አለምኛን የሚያውቀው በደህነት ነው። ባለመፍጠር ባለማወቅ ነው። ከብዙ ተበዳሪ ሀገራት ተርታ ብትሆንም ችግር መውጫ ሳይሆናት የቆየች ሀገር። አሁን ያለው ትውልድ በትብብር መወሰን ያለበት አንድ ነገር አለ። ደህነትን በልጆቻችን መበቀል አለበት። ልጆቿ ሀብቷን ለምን መዋል እንዳለባቸው በወጉ ሳይረዱ በድህነት ብትቆይም፣ ጎህ ሲቀድ ጨለማው ሲገፍ ግን ያላት ሀብት ሲያፈራ ሲበዛ ሥራ ኃይል፣ ሀብት ሲሆን ተመለከትን። ኢትዮጵያ አሁን ዘመን መጥቶላታል፣ ሰማይ ተከፍቶላታል፣ በርናስኮ ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት በታሪክ ተሞክሮ የማይታወቅ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጣል። የጥቂት ዓመታት ጉዞ ነገር ግን የብዙ ዘመናትን የሥራ ባህል የቀየረ ታላቅ ጅማሮን ከአፋፉ ተመለከትን። ፍጥነት ጥራትን መርሁ አድርጎ እልፍ የተምዘገዘገ ጀምረን የማንጨርሰው ነገር እንደሌለ የሚታወቅ ስለሆነ በሀያና አስርት ዓመታት የማይጠናቀቁ የነበሩ የሥራ ጅምሮች በተቀመጠላቸው ዓመታትና ወራት ሲያልቁ አስተዋልን። ከሀብትና የገንዘብ እጥረቱ በላይ የተበላሸ አሰራር፣ የቁርጠኝነት ማነስና ሙስና የእሷ ጠላቶች እንደነበሩ በጉልህ አስተዋልን። ኢትዮጵያ ውስጥ ከጋዝ ነዳጅ፣ ማዳበሪያ፣ ቢሾፍቱ ኤርፖርትና ሃውዚንግ ላይ የምንሰራቸው ስራዎች ቶታሊ ጌም ቼንጀር ናቸው። በኢትዮጵያ ታስበው ማያቁም ተሞክረው ማያቁም 30 ቢሊዮን ዶላር የሚያስብ መንግስት ኖሮ ነው አቅም። ከተቀመጠለት ጊዜና ገንዘብ ብዙ እጥፍ ፈጅቶ ግን አሁን ከተጠናቀቀው ታላቁ የህዳሴ ግድብ ጀምሮ ለውጡ ብዙ ነው። ብዙዎች የተደነቁበትና የከተሞችን መልክ በመቀየር ላይ የሚገኘው የኮሪደር ልማት አንዱ የስራን ቅልጥፍናና ጥራትን ማሳያ መስታወት ነው። ኮሪደር በጣም በጣም ከፍተኛ የፈጠራ አቅም እና የኑሮ ዘይቤ ለውጥ እያመጣ ነው። እንደኔ የማየት እድል ካላችሁ አላቅም በየቦታው ሲሄድ የኢትዮጵያ ወጣቶች ምን ያክል ነገር እየፈጠሩ እንዳሉ ሳይ በጣም ደነቅ

የሰነቦና ስብራት እያረቀ እያከመ ያለ ጉዳይ ነው። ተስፋ ሩቅ ነውና አሁንም ገና ብዙ ወጥናለች። ከመሰረቱ ድህነትን ኋላቀርነትን አሽቀንጥራ እንድትጥል የሚያደርጉ ትልልቅ ስራዎች በሚያስደንቅ ፍጥነት እየተሰሩ ይገኛሉ። በዚያ ስፍራ ያለውን ጋዝ የመጀመሪያ ፌዝ ከእኛ ጋር ለማልማት ተስማምቶ በአስራ አራት ወራት ውስጥ የመጀመሪያውን ፌዝ አጠናቀናል። ፌስቱ በቅርቡ ማስጀመራችን ይታወቃል። በ24 ወር ውስጥ እንጨርሳለን። የዛሬ 24 ወር ለዚህ ምክር ቤት መጨረሳችንን እናበስራለን። ነዳጅ ማጣሪያ ሪፋይነሪ ከጋዝ ፌስ በተጨማሪ ሁለተኛው ፕሮጀክት ነው። እሱንም በ24 ወራት እንጨርሳለን። 1000 ሜጋ ዋት ኢነርጂ ከ24 ወራት በጣም ባነሰ እንጨርሳለን። ባስ ወደ ጋዝ መቀየር ያልኳችሁን፣ እሱንም ባነሰ ጊዜ እንጨርሳለን። ዳንጎቴ ከኢትዮጵያ መንግስት ጋር ከኢአይች ጋር የሚያለማው የማዳበሪያ ፋብሪካ 30 ሚሊዮን ኩንታል ዩሪያ የሚያመርት ነው። 18 ኪሎ ሜትር የሚፈጅ ፓይፕላይን ዝርጋታ ነው። ፓይፕላይኑ፣ የፓኬጂንጉ፣ የመሬት ጥናቱ፣ ማዳበሪያው፣ ጋዝ ፌስቱ፣ 1000 ሜጋዋት ኢነርጂ እና ሪፋይነሪ ተጨምሮ አጠቃላይ የሚሰሩ ኢንፍራስትራክቸሮችም ስላሉ በዚህ ቀጠና ውስጥ 10 ቢሊዮን ዶላር ገደማ ኢንቨስትመንት ይፈልጋል።